አንዷን ምን ብሎ ጠይቃት የሆነ ኢንተርቪው ሲያደርግላት፣ አንዷን እንዴት ነው ባላችሁ፣ እንዴት ነው እያስተዳደራችሁ ያለው እዚህ ቤት ውስጥ እንዴት ነው ሲያስተዳደራችሁ ያለው ሁኔታ ውስጥ እንዴት ነው አስተዳደሩ እንዴት ነው ምናምን ነገር ብሎ ሲጠይቅ፣ አንደኛ ነገር የእሱ አስተዳደር ከምንም በላይ በጣም ደስ በሚል ሁኔታ እንደሚያስተዳደራቸው ግልጽ አድርጋ እየነገረች፣ እያንዳንዶቹ በግልጽ ሁኔታ እያነገሮቹን እያቀበሉ ነበር ማለት ነው ግልጽ በሆነ መንገድ እሱ እንዴት እያስተዳደራቸው እንደሆነ በጣም ደስ በሚል ሁኔታ ምንም ነገር አንዷን ሳያስከፋ አንዷን ሳያስበልጥ እንዴት ማስተዳደር እንዳለ በጣም ደስ በሚል ሁኔታ ሲገርም። አሰላሙ ዓለይኩም ወራህመቱላህ በረካቱ፣ የቻናል ቤተሰቦች እንዴት ናችሁ? በጣም ሰላም ነኝ አልሐምዱላ። እንዴት ከረማችሁ? እንዴት ነበር ቆይታ? ሁሉ ነገር ሰላም ነው። ከጋ ሰላ አልምዱላ በጣም ምናልባት ከአንድ ወር ወይም ከአንድ ወር ተኩል በላይ ቆይ ሆኖ ኛል ማለት ነው። እንግዲህ በአንዳንድ ችግር ምክንያት ቪዲዮ አለቀኩም ነበር፣ እስካሁን አልሐምዱሊላ አሁን ግን በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ አዲስ ምግብ የመጣሁበት አንድ በአራት ሚስቶችን አግብቶ እንዴት እያስተዳደረ እንደነበረ አስተዳደሩ እንዴት እንደሆነ ምስክርነቱ ደግሞ ከእሱ በላይ ያኔ ደስ የሚለው ባለቤቶቹ አራቶቹን ባለቤቶች ምን ያህል ምስክር እንደሆነው እንዴት እንደሚያስተዳድራቸው እንዴት ከነሱ ጋር እንዴት እየተኗኗረ እንደሆነ የሚያሳየውን ነገር ስናይ በጣም ከምንም በላይ የሚገርም እና የሚደንቅ ነገር ነው። ማለት አንደኛ እስልምና ከአንድ በላይ ሁለት፣ ሶስት፣ አራት ድረስ አግቡ ብሎ የፈቀደበት ምክንያቶችን ስናያቸው ግልጽ የሆኑ ነገሮች ተቀምጠዋል። ነገር ግን በአሁን ዘመን ላይ እያየናቸው ያለው አራት ወይም ሁለት ሶስት ከአንድ በላይ ሲያገቡ ሰው ልጅ ያኔ የራሳቸውን ፍላጎት ስሜታቸውን ለማርካት ወይም የተለያዩ ነገሮች ከአንዷ የሆነ ነገር ሲጎልበት አላለ የሆነ ነገር ብቻ በግልጽ ስሜትን የተከተለ ስሜትን ያማከለ አይነት ነገር ነው፣ ብዙ ጊዜ ስናይ የነበረው ማለት ነው። አሁን ላይ ግን በዚህ ቪዲዮ የምናየው ግን በጣም በሚገርም ሁኔታ ማለት ነው ያኔ አላህ ምናልባት ከአንድ በላይ አግቡ ብሎ የፈቀደበትን መሰረቱን ወይም ሕጉን የተከተለ ሆኖ አግኝተነዋል ማለት ነው። በጣም በሚደንቅ ሁኔታ ማለት ከምንም በላይ ምናልባት ቪዲዮውን ስታዩት ግልጽ ይሆንላችኋል። በተወሰነ መንገድ አሳያችኋለሁ ማለት ነው እና እኔ ከምንም በላይ በጣም ትንሽ ማለት ነው ከምንም በላይ በጣም በሚገርም ሁኔታ በጣም ደስ በሚል ሁኔታ ነው እያስተዳደራቸው ያለው። እንደገና ያገባበትን ምክንያት ስናየው ደግሞ ምክንያቱም ከምንም በላይ የሚገርም ነው ማለት ነው። ምክንያቱም ምናልባት እንትኑ ለማይገባችሁ የተወሰነ ቋንቋ በኦሮምኛ ነው፣ ነግም በተወሰነ መንገድ ስለተረዳሁት ያለውን ነገር የሚዲያው የተሽከረከረ ነው ያለው ማለት፣ እሱ ያገባበት አሁን ከአንድ በላይ ወይም እስከ አራት ድረስ ያገባበት ምክንያቱ ምን መሰላችሁ? ምናልባት እሱ ብቻውን ነው ሲወለድ እናቱ አጋጣሚ ሆነ ከሱ ውጭ ሌላ ልጅ የላትም። እሱ ብቻ ነው ማለት ነው ልጅ ያላት ወይ እህት የለውም፣ ወንድምም የለውም። ነገር ግን እናቱን እንዴት አድርጎ ብዙ ቤተሰብ መፍጠር እንዳለበት ያስብና በዚህ አይነት መንገድ ብቻ ቤተሰብን ማብዛት እንዳለበት ገብቶት በዚህ ብቻ እንት በማለት ምናልባት ከአስራ ምናምን ልጆች እና አስራ ምናምን ወደ ሀያ ምናምን ልጆች ወልዷል ማለት ነው። ሀያ ምናምን ልጆች እና ከሃያ በታች ማን ነው ከሀያ በላይ ልጆችን ልጆችን አወልዷል ማለት ነው። እንግዲህ በጣም ደስ በሚል ሁኔታ ምናልባት እንደ ልክ እንደምታዩዋቸው ነው ቪዲዮ ላይ ከአራት ሴቶች ምናልባት ብዙ ብዙ ቤተሰብ አትርፈዋል ማለት ነው። ይሄ ሰው ምናልባት እንግዲህ እስልምናም የሚፈቅድበት ነገር ስናየው እና ዞረ ብለን ስናየው ያለውን ነገር ከዚህ ከዚህ አንጻር ነው እስልምና አራት ወይም ከሁለት ከአንድ በላይ እንድናገባ ይፈቅድልን ማለት ነው። ምናልባት በአሁን ሰዓት ላይ እየታየ ያሉት እየታዩ ያሉት ዝም ብሎ ፍላጎቱን ብቻ ለማርካት ወይም የሆነ ነገሩን ብቻ የተወሰነ ነገር አይቶ አራተኛ ድረስ ማግባት ብቻ ሳይሆን እንደዚህ ምክንያታዊ ሆኖ ሰው ልጅ ሲያገባና እንደዚህ ምክንያቱም ደግሞ ከምንም በላይ ሙሉ ሲያደረገው ደስ የሚል ነገር ነው ማለት ነው። እኔ ደስ ያለ ነገር ምንድን ነው? አንደኛ ሚስቶቹ ይመሰክራሉ። ሚስቶቹ ሲመሰክሩ ወላሂ በጣም በሚደንቅ ሁኔታ ነው እሱን ሲመሰክሩት የነበረው ማለት ነው። እንዴት ነው ቤት ውስጥ የሚያስተዳድራችሁ? የሚገርመው ደግሞ አንድ ቦታ ነው ሁላቸውም የሚያድሩት ዋናው የሚኖሩት ማለት ነው የሚኖሩት በአንድ ቤት ውስጥ ነው የኖሩ ወላድና፣ አንዷን ብሎ ጠይቃት፣ የሆነ ኢንተርቪው ሲያደርግላት አንዷን፣ እንዴት ነው ባላችሁ? እንዴት ነው እያስተዳደራችሁ ያለው? እዚህ ቤት ውስጥ ቤት ውስጥ እንዴት ነው ሲያስተዳድራችሁ ያለው? ሁኔታውስ እንዴት ነው? አስተዳደሩ እንዴት ነው ምናምን ነገር ብሎ ሲጠይቅ አንደኛ ነገር የእሱ አስተዳደር ከምንም በላይ በጣም ደስ በሚል ሁኔታ እንደሚያስተዳድራቸው ግልጽ አርጋ እየነገረች እያንዳንዶቹ በግልጽ ሁኔታ እያነገሮችን እያቀበሉ ነበር ማለት ነው። ግልጽ በሆነ መንገድ እሱ እንዴት እያስተዳደራቸው እንደሆነ በጣም ደስ በሚል ሁኔታ ምንም ነገር አንዷን ሳያስከፋ፣ አንዷን ሳያስበልጥ እንዴት ማስተዳደር እንዳለ በጣም ደስ በሚል ሁኔታ ሲገልጹ ማለት ነው አንድ ሰው ከምትሰሩት እኔ እንደዚህ ነኝ፣ ወይም የሆነ ሰው እንደዚህ አድርጓል ምናምን ሲባል ነው ደስ የሚለው አይደለ? ያኔ የሆነ ሰው ብቻውን ነው እኔ ብቻ እንደዚህ አድርጊያለሁ፣ እኔ እንደዚህ አድርጊያለሁ፣ እኔ እንደዚህ ሆኛላችሁ ምናምን ነገር የሚለው ነገር ብዙ ያን ሀል ነገር ለሰዎች አሳማኝ ነገር አይደለም። ነገር ግን የሆነ ሰው ደግሞ ለናንተ ሲመሰክር ከምንም በላይ ደግሞ እንደዚህ እስኪ ማንኛችን አሁን እንግዲህ ምናልባት ያገባችሁ ሰዎችም ያላችሁ ማንኛችን አሁን እስኪ በትክክለኛ አሁን እንደዚህ ያንተ መልካም ነገር በሚገልጽ ሁኔታ እሚገልጽ ማለት ነው እኛ ማለት ነው። ስለዚህ አንዷ ስትጠይቅ፣ እንዴት ነው ልጆቹ አሁን ያንዷን አሁን እዚህ ቤት ስትተዳደሩ እንዴት ነው ቤቱ ስትተዳደሩ አሁን ለምሳሌ አንቺ የራስሽ ልጅ ብቻ ነው ወይም የምትንከባከቢ ምታበዩ ምትታጨው ወይም የሆነ ልጅ ሲያለቅስ ወይም ሲያለቅስ ወይም የሆነ ነገር ሲረብሽ ምናምን ብታይ እንዴት ነው እንክብካቤሽ? እንዴት ነው ምናምን ነገር ብሎ በሚጠይቅባት ሰዓት ወላሂ የአንዷ ልጅ ለኔ ልክ እንደ ልጅ እንጂ ወይም የተለየ ነገር አድርጌ አይደለም የማየው ምናምን ብላ ምትመልሰው ማለት ነው። ይሄ ደግሞ እንግዲህ አስቡት በአሁኑ ሰዓት ላይ እንደዚህ በአንድ ቤት እየኖሩ አራት ሚስቶች በአንድ ቤት እየኖሩ በዛ አይነት ሁኔታ ላይ በጣም ደስ በሚል ሁኔታ ላይ እንደዚህ አብረው መኖራቸው እኔ ከምንም በላይ በጣም ደንቆኛል፣ ገርሞኛል፣ ደስ ብሎኛል ማለት ነው። ስለዚህ እንግዲህ እንደዛ አይነቱን ትግስት፣ እንደዛ አይነቱን እኩል አድርጎ ማስተዳደርን ነገራችን ላይ ከሁለት በላይ ማን ነው ከአንድ በላይ ሚስት ማግባት ማለት በጣም ከባድ ነገር ነው ማለት ነው። ዝም ብሎ ስለተፈቀደ ብቻ ማንኛችን የምንዘፈቅበት ነገር አይደለም። በዚህ ሁኔታ ላይ ግን እንደው ትክክለኛ ያለ አላህ በፈቀደበት አንደኛ ያገባው አላህ በፈቀደበት ምክንያቱም ምክንያቱ ምክንያታዊ የሚያደርገው ነገር ቢኖር ምንድን ነው ያኔ አላህ በፈቀደበት መንገድ ማግባቱ አንድ መልካም ነገር ነው፣ እንደዚህ በምናየው ነገር። ሁለተኛ ደግሞ እንደዚህ በቋሚነት ግን ሚስቶቻቸው እንደዚህ ደስ በሚል ሁኔታ እንደዚህ እነሱ ምስክር ሆነው ሲመጡ ግን ከምንም በላይ በጣም ደስ የሚል ነገር ነው። በጣም ነገሮቹን አበዛሁባችሁ፣ ወሬ አበዛሁባችሁ መሰለኝ። በጣም ስለደነቀኝና እናንተ ነው እና ይሄን ይመስላል። እስኪ ቪዲዮውን በተወሰነ መንገድ ትረዱታላችሁ፣ የተወሰነ ቪዲዮውን ታዩታላችሁ ማለት ነው። ወደ ቪዲዮው እንገባለን። ቪዲዮውን ለማየት ሞክሩ ማለት ነው። በዛ ላይ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኮሜንትም እየሰጣችሁኝ ያለውን አስተያየት አቅርቡልኝ ማለት ነው። ኢንሻአላህ።